በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቸሩ አምላካችን አማኑኤል ወርሃዊ መታሰቢያ እንኳን አደረሳችሁ እንኳን አደረሰን። አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። በብሉይ ኪዳን እግዚአብሔር ታላቅና ኃያል የሚፈራ በደመናና በእሳት የሚገለጥ አምላክ ነበር። ሰዎችም ፊቱን ለማየት ይፈሩ ነበር። ነገር ግን በሐዲስ ኪዳን ዘመን በድንግል ማርያም ማፀን በተከናወነው ታላቅ ምስጢር ሃያሉ አምላክ ትንሹን የሰውነት መልክ ለብሶ የእኛን መከራ ሊካፈል መጣ። አማኑኤል የዘላለም አምላክ በጊዜ ውስጥ መገለጡ ነው። የማይታየው አምላክ በስጋ ታይቶ ከእኛ ጋር መኖሩ ነው። እኔ ፈጽሞ አልተዋችሁም የሚል የማይሻር የአምላክ ፍቅር ቃል ኪዳን ነው። አማኑኤል ሆይ፣ ዛሬ በዚህ ሰዓት ለዚህ ታላቅ ፍቅርህ ምን ምስጋና እንክፈልህ? የትኛውንስ ውለታህን ዘርዝረን እንዝለቅ? አንተ የዓለሙን ኃጢአት የምትሸከም የሀጥውንም ሸክም የምታቀልል ቸራ አባት ነህ። ዛሬ የከበደውን ሁሉ አቅልልልን፣ የደከመውን ሁሉ አበርታልን። ሕይወት የማያልቅ ጉዞ ነው። በዚህ ጉዞ ላይ ብዙ ጊዜ እንወድቃለን፣ እንስተነካከላለን፣ በሐዘንም እንዋጣለን፣ ደስታም ይመጣል። ምናልባት ልባችን በፍርሃት ተውጧል። ምናልባት በገንዘብ ችግር ወይም በጤና መታመም ምክንያት ተስፋ ቆርጠናል። ምናልባትም እግዚአብሔር ረሳኝ ብለን በብቸኝነት እንባችንን እናፈሳለን። ነገር ግን ዛሬ በዘች በተቀደሰች ዕለት አማኑኤል እግዚአብሔር ከእኛ ጋር ነው። አንድ ቃል በቂ ነው። እርሱ ከእኛ ጋር ከሆነ ሐዘን ይረሳል፣ ምክንያቱም የእርሱ ደስታ ልባችንን ይሞላልና። ዛሬ እንባችን በደስታ ይተካል። ፍርሃት ይጠፋል፣ ምክንያቱም እርሱ የሰላም አለቃ ነው። የማይቻል ይቻላል፣ ምክንያቱም አማኑኤል የሁሉ ቻይ ነው። የእኛን ደስታ የማይፈልገው የጨለማው ገዥ የክፋት አባት ሰይጣንና ሰራዊቱ ሁሉ ዛሬ በቸሩ አማኑኤል ስልጣን ከእግራችን በታች ይወድቃሉ። በቤታችን፣ በትዳራችን፣ በስራችን ላይ የዘረጋው ክፉ እጅ ሁሉ ዛሬ በመስቀሉ ኃይል ይሰበራል፣ ይሰባበራል። አማኑኤልን ወደ እኛ ያመጣች በስጋ የተሸከመች በፍቅር የዳሰሰችውን ቅድስት እናቱን ቅድስት ድንግል ማርያምንም እናመሰግናለን፣ እንለምናለን። የእርሷ ምልጃ የልጇን ምሕረት የሚያስገኝ ወርቃማ መዓዛ ነው። በሰርገ ገሊላ ታሪክ ወይን የላቸውም ብላ ለልጇ እንደነገረችው ዛሬም በልባችን ያለውን የፍቅር መጉደል፣ በኑሯችን ያለውን የሰላም እጥረት፣ በሰውነታችን ያለውን የጤና መታመም ለእርሱ ሳታሳውቅ ከቶ አትቀርም። እመቤታችን ቅድስት ድንግል ማርያም ሆይ ዛሬ ልጅሽ አማኑኤልን እያሰብን በፊቱ እንማጸናለን። አንቺም እንደ ምልጃሽ ኪዳን በልጅሽ ቀኝ ቁመሽ አማልጅን። በኃጢአት የጨለመብን እንደሆነ ብርሃንሽ ላኪልን፣ የተጣላን እንደሆነ አስታርቂን። ልጆቻችን የበረከትን መንገድ እንዲከተሉ በእናትነትሽ ተማጸኝልን። የአባታችን የአማኑኤል ቸርነትና የልመናሽ ኃይል ተደማምረው ዛሬ የሁላችንን ሕይወት ይለውጣል። ልባችንን ጥልቅ በሆነ ስሜት በደስታ ንባ ይሞላል። ቸሩ አማኑኤል፣ ቸር አምላካችን፣ ለዛሬው ዕለት ያበቃን የአንተ ቸርነት ነው። በሕይወታችን ውስጥ ያለን የፈውስ ሁሉ ምንጭ አንተነ፣ ክብር ለአንተ ይገባል። የተቸገሩትን ወንድም እህቶቻችንን፣ እናት አባቶቻችንን ተመልከት የሀገራችንን የኢትዮጵያን ሰላም መልስልን። ወጣቶች በፍቅርና በቅንነት እንዲያድጉ በረከትህን አፍስስ። አቤቱ ዛሬ በዝች ሰዓት በረድኤት ተመልከተን። ባዶ እጃችንን ይዘን በፊት ቀርበናልና ልባችንን በፍቅር ሕይወታችንን በበረከት ሙላልን። የተወደዳችሁ የእግዚአብሔር ቤተሰቦች የቸሩ አማኑኤል የአምላካችን ረድኤት በረከት፣ ቸርነት ፍቅርና ምሕረት ከእናንተ አይለይ። ያሰባችሁት መልካም አሳቡ ሊሳካላችሁ። ጤናን ይስጣችሁ። ኑሯችሁ ይባረክ። ልጆቻችሁ የመንፈስ ቅዱስ ስጦታ ይላበሱ! የአማኑኤል በዓል የሕይወታችሁን ታሪክ ወደ ተስፋና ወደ ብርሃን ያሸጋግረው። የእግዚአብሔር ሰላም በልባችሁ ይንገስ፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘወትር ውዳሴ አምላክ ከቁጣ የራቅህ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ ንገባ ዘንድም ለሁላችን ስልጣን ሰጠኸን። ስለዚህ እናከብር ዘንድ ክቡር ስምህን እናመሰግን ዘንድ ታግሰህን ስለምትሠራው ሥራ ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅህ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠረህን አንተነህ አባታችንም ጌታችንም አንተነህ ችግረኛ የመሆን እኔስ ከፊት ልናገር አይገባኝም። ከሀጣን የምበልጥ ሀጥ ነኝና ክብርት ሕግህን የሚያረከስኩ ነኝና ከኃጢአቴ ትዕግስትህን ስላበዛህልኝ አመሰግንሃለሁ። በፈቃድ ቸል ብለህ እስካሁን ያለ ፍርድ ጠበቅኸኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግስትህ እስካሁን ጠበቅኸኝ። መሃሪ ጌታ ሆይ ስለዚህ አመሰግንሃለሁ መጠን ለሌላት ለትዕግሥትና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቀሁ ጎስቋላም በሆን የእኔን የባሪያን ጎስቋላና ደካማ ልመናይን ስማኝ ወሰን በሌላት በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል አሜን በእውነት አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ ኃጢአቴንም ይቅርበል ወንድሜ፣ ሰውነትህን ዘውትር ዝለፋት፣ ከስጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሹ በምትሄጁ ስራ ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ሥራሽን ወቂ። የሠራሹ ስራ ምንም እንደሆነ አስቢ ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው ከጌታ ጋር ነው ወይስ ከሴይጣን ጋር ነው ደክመሽ የሰራሽውን የሚቀበልሽ ማን ነው ጌታ ነው ወይስ ሰይጣን ነው በትሩፋትሽ ማንን ደስ አሰኘሽ ጌታን ነው ወይንስ ሰይጣንን ነው በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው በመንግስተ ሰማይ አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው ለማን ብለሽ ደከምሽ ለማንስ ብለሽ መከራ ተቀበልሽ ለመንግስተ ሰማይ ብለሽ ነው። ደስ ብሎሽ ታገኘች ዘንድስ አኳዋኑስ ምንድን ነው? ነፍስሽ ከስጋሽ በተለየሽ ጊዜ በመንግስተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድነው? ምንስ ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በባለ ሰላሳ ነው? በባለ ስልሳ ነው? ወይስ በባለ መቶ ነው? ነፍስሽ ከስጋሽ የምትለይበት ፀሐይ እድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ። ዕዳሽ በማናቸው ቦታ እንደሆነ ወቂ፣ መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭሬት የሚያፈራ እርሻን ያረሰሽ ብትሆኝ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቅሽ ለምኝ ከቁርባን ከመስዋዕት ይልቅ በእሱ ምክንያት ወዶ በሰው የሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ የራራ ያመስግን ያመስግን ግራ ቀኝ ፊትሽን በእንባ ጠቢው መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቅሽ ለምኝ። በልቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው የልቅሶ ባለቤቶች ናቸውና። ላላዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ልቅሶ ሆኖ ወደሚሰጥ ጌታ ለምኝ። ምርርብ እያለቀስሁትን እንባይን ተቀበልልኝ እያልሽ ወደ እሱ አልቅሽ። በመልል ተመስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት ያድነኝ ከመከራ አድነኝ። ደሜን በደመ አንጸው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ስጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምከመተላልኩም እምድር እስብ ኩሉ ሀቤ ብለህ በማይታበል ቃልህ እንደተናገርክ በመስቀል የተሸነከሩ እጆች ከኀጢአት ከፍ ከፍ ያድርጉኝ። እርኩሳን አይሁድ ትፍ ያሉበት የጸፉት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን፣ ፊቴን ይጠበው። በመስቀል ተሰቅለሳለ አባ አምሐፀን ነፍሴ ውስተዴ ከብል ለያሃት ነፍስ በቸርነት መርታ አንተ ወዳለህበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝምና። ምነው ንስሐት ገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሀዘን የለኝም። እልያን ንስሐ ገብተው የሠሩትን ስራ አልሰራሁም። ጌታዬ ሆይ፣ ኃጢአትን የሚያስተሰርይ እንባ የለኝም። የዚህን ዓለም ስራ በማሰብ ልቦና ይደከመ ተቆርቆሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦናዬ የተባረደ አንተን ወዶ በሚያፈሰውን ባ መናደድ አይቻለውም። የሀብታት ያብታት የምስጢራት መገኛ ጌታ የእግዚአብሔር ሆይ አንተ ግን ራርተህ ፍጹም መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት ወጣ ዘንድ ያዘነ ልቦናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጠዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነትህ ስጠኝ ዘመን የሌለው ልደትን አካልን ዘም አካልን ባህሪ ዘም ባህሪን የወለደ አባት አንተን መምሰልን ያጸናብኝ ያሳደርብኝ ዘንድ ከክብር ወገን ስጠኝ። ጣልኩህ፣ አንተ ግን አትጣለኝ። ከከበረ ሕግህ ወጣው ከፊት የተለየው አንተ ምኔን ለመፈለግ ውጣ እንደገባ ይውጣ እንደ ወጣ ይቅራት በለኝ። ምእመናን ወዳሉበት ወደ መንግሥተ ሰማይ አግባኝ። ከመንጋ በጎችህ ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹህ ልቦናን ላግኛት የሚል ንጹህ ልብ የሚረዳት የአምላክ ገንዘብ የምትሆን እህል ምስጢርህን መግበኝ። ከአንተ የተገኘውን ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገልጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰውን በመውደዱ አሚን በእውነት ኦ እግዚአ ወአምላኬ ኢየሱስ ክርስቶስ የምህረት መገኛ ማቴ የራቀ ትዕግሥት የቀረበ ቸርነቴ የበዛ ሕይወቴን ጠብቅ ኀጢአቴን ይቅርበል አሚን በእውነት አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸው ሁሉ ጋር የሠራ ባሕርን በቃል ትእዛዝ የገሠጽሃት ጥልቆችን የዘረጋህ የሚያስፈራውን የሚያተምክ ይኸውም በምስጉን ስም ነው። ሁሉ ከኃይል ፊት የሚናወፅና የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውምና የቁጣህ መቅሰፍት በኃጣር ላይ የሚያስፈራ ነው። ለትእዛዝ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ፣ አንተ ብቻን ከፍ ከፍ ያልህነህና ከቁጣ ራቅህ ይቅርታህም የበዛ ማህሪነህና በሰው ልጆች በደል ላይም የምትመለስነህ። አሁንም የጻድቃን አምላክ ሆይ፣ ንስሐን የሠራኸው ለጻድቅ አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብም አይደለምና ወደኔ ወደ ኃጢአተኛው ንስሐ ተመለስ እንጂ ከባህር አሸዋ ቁጥር ይልቅ በድ ያለውና ኃጢአቴም ብዙ ነውና ከበደሌ ብዛት የተነሳ የሰማዩን ከፍታ አይዘንድ ለአንጋጥጥ አገባቢ አይደለም። በእግር ብረት ደከምኩ። ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣህን አነሳስቻለሁና ክፉንም በፊት እሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ፣ አሁንም በልቦናዊ ጉልበት ሰግዳለሁ፣ ያንተን ምህረት እየለመንኩ አቤቱ ጌታ የበደልኩ ኃጢአቴንም እታመናለሁ፣ እማልላለሁ፣ ለምንህማለሁ። ይቅር ይቅር በለኝ አቤቱ ይቅር በለኝ በለኝ። ለኃጢአቴም አሳልፈህ አትስጠኝ ትስጠኝ። ለዘላለምም ክፋቴን አትጠባበቅብኝ፣ በምድርም ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጽ ዘንድ አገባቢ ሳይሆን በቸርነት ብዛት አዳንከኝ። በሕይወቴ ዘመን ሁሉና በየጊዜው ሁሉ አመሰግንሃለሁ። የሰማይ ሰራዊት ሁሉ አንተን ያመሰግናሉ፣ ለዘላለምም ምስጋና ለአንተ ይገባል። አሜን በእውነት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ውዳሴ አምላክ ዘዕለተ እሑድ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እንግዲህ በኒ ሁሉ አማላጅነት ወደ እኔና አትዘግይብኝ። ነፍሴና ልቤ ኢየሱስ ክርስቶስን ፈጥነና በሉት። አፌ ኢየሱስ ክርስቶስን ናበለው። የጻድቅነት ፀሐይ ሆይ የነፍሴን ጨለማ ርቅልኝ። ሰማያዊ እሳት ሆይ በዓለማዊ ፍቅር ብርድ ለታሰረ ልቤ ያንተን የፍቅር ሙቀት ስጥልኝ። ጌታዬ ሆይ በወንጌል ለመቶ አለቃ ወደ ቤት እመጣለሁ ልጅህንም እፈውስልሃለሁ እንዳልኸው ለነፍሴ ወደ አንቺ እመጣለሁ እፈውስሻለሁ በልልኝ። ከእንግዲህ ወዲህ ክፉ እንዳልናገር አፌን ፈውስልኝ፣ ክፉ እንዳላይ ዓይኔን ፈውስልኝ፣ ክፉ እንዳይሰሩ ነፍስና ስጋዬን ሁሉ ፈውስልኝ። ጌታዬ የእኔን ሎሌህን ክፋት ልትተወውና አትዘግይብኝ። ቅዱስ መልአኬ ነፍሴን እጅግ የምትወድ ጠባቂ ሆይ ስለ እግዚአብሔር ምስጋናና ክብር ይህንን ኑዛዜ በቀኖና በትህትና በሐዘን በፍቅር እንዳደርገው አግዘኝ። ስለ ኑዛዜ ምክር እንዲህ እያለ የሐዘን ጸሎት እያደረገ በትህትና ልቢ ይጸጸት። አቤቱ የጠራይ ልቦናን ልቅሶ ስጠኝ። ጌታዬ ሆይ በእኔ የጸኑ ሾህና ሜኬላን ክዳት ተንኮልንም አጥፋልኝ። ዘውትር የሚያቃጥል ልቅሶን ስጠኝ። አቤቱ የሰይጣን ገንዘብ የሚሆን የኃጢአትን ጣዕም ስር ከእኔ ነቅሎ የሚጥል ልቅሶን ስጠኝ። አቤቱ ከኃጢአት የሚመለሱ ሰዎች ልቅሶ ስጠኝ። አቤቱ በኃጢአት ሳለ እንዳይሞት ስለ ራሱ ያለቀሰ የዳዊትን እንባ ስጠኝ። ጌታዬ ሆይ እንደ እኔ የበደለ የለምና፣ እኔም እንደወደቅሁት አወዳደቅ የወደቀ የለምና፣ እኔ እንደተፈተንኩት የተፈተነ የለምና፣ የሠራኋትም ኃጢአት አንዲት ብቻ አይደለችምና በኃጢአቴ የሌላውን ጽድቅ አጠፋው እንጂ ጌታዬ ሆይ እኔ ሳላውቅ የፈጠርኸኝ አንተ ነህ። አንተ ጌታዬ የከበርህ መምህር ኃያል ገናና ነህ። እኔ ባሪያህ ግን የተናቅሁ ጎስቋላ ደካማ ነኝ። አፌ የሚሸት ነው፣ አንደበቴም ዲዳ ነው። እኔም ሀጥ ነኝ፣ ደካማ ነኝ፣ ልብ የሚረከሰ ነው። በቸርነትህ ተጠግቼ ጠራሃለሁ። የጻድቁንና የአጥውን ጸሎት የክፉውንም የምትሰማ አንተ ነህና ያለአንተም ቸር የለምና እንደ አንተ ይቅርባ የለምና ጌታዬ ሆይ የጸናች የእጅ ስራ ነኝና ስለ ኀጢአቴ ቸላት በለኝ። አቤቱ ሥራዬን አንጻው ሕፀጼን አውቄ ከመጠኔ እንዳልወጣ። አቤቱ ጠላት ድል እንዳይነሳኝ ኃይልን ስጠኝ። በክብርት ጥምቀት የተሰራች ቤት ስጋዬን እንዳያፈርሳት በከፋች ኀጢአት እንዳያሳድፈኝ። ስለ ኀጢአቴ ስርየት ወደ አንተ ማጸናለሁ። አቤቱ ነፍሴ እንዳትጎዳ አደራህን። ጌታዬ ኢየሱስ ክርስቶስ ሆይ ስለ ጉስቁልናዬና ስለ ጉዳቴ እማጸንሃለሁ። ስለ ሐዘኔና ስለ መከራዬ በአንተ እማጸናለሁ። ስለ መልኬ ጥፋትና ስለ በደሌም በአንተ እማጸናለሁ። ሁሉን እንዳላይ የጠቆርሁ ኀጥነኝና ላልተመለሱ ፍርድህንና ሞትን ማሰብን ስጠኝ። አቤቱ በደሌንና ነውሬን የሚያጥብን ባስጠኝ። አቤቱ አንተን የሚያገለግልን ባን ስጠኝ። አቤቱ ልዩን ባን ስጠኝ። አቤቱ ቁጡን ባን ስጠኝ። አቤቱ ሐዘኔን የሚያርቅልኝንና የፊቴን ጥቁረት የሚያጥብልኝን እንባን ስጠኝ። ከአይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። አቤቱ አንተን ደስ የሚያሰኝ ደስ ብሎ የምትቀበለውን እንባን ስጠኝ። የተነሳሕያንን እንባ የምትቀበል ሆይ ወንድማቸውን ከመቃብር እስክታስነሳላቸው ድረስ ሳያቋርጡ እንዳፈሰሱት እንደ አልዓዛር እኅቶች ያለ እንባን ስጠኝ። አንተ የተቀበልከው ጽኑ ልቅሶን እንዳለቀሰ እንደ ጴጥሮስ ያለ እንባን ስጠኝ። ከንጹሐ እግሮችህ ላይ እንባዋን አፍሳ በራሷ ጸጉር እንዳሸችው እንደ ሴሰኛይቱ ሴት ያለ ልቅሶን ስጠኝ። ልቅሷም ስለ ንስሐዋና ስለ ሕይወቷ ሆነ። ልጇን እንዳስነሳህላት እንደ ጎስቋላይቱ ድሃ ልቅሶ ያለ እንባን ስጠኝ። አልጋይን በእንባይ ያርሰዋለሁ ምንጣፌንም በእንባይ ያጥበዋለሁ ብሎ በስድስተኛው መዝሙር እንደተናገረ እንደ ዳዊት ያለ እንባን ስጠኝ። አቤቱ እንደ አባቶቼ እንደ መምህራን ያለ እንባን ስጠኝ። እንደ ተነሳህያን ኃጣንም ያለ እንባን ስጠኝ። አቤቱ እንደ ባህር በምትፈስ እንባ ጠበኝ። አቤቱ ጌታዬ ሆይ የተዘጋ ደጅን ክፈትልኝ። ጌታዬ ሆይ የማያቋርጥ የእንባን ምንጭ ክፈትልኝ። ስለ በደሌና ስለ ኃጢአቴ ብዛት ስለ ነፍሴም ጉዳት የንግድ ገንዘብ ስለሚሆን ስለ ራሴም ጥፋት አቤቱ ይቅር በለኝ። ጌታዬ ሆይ፣ ነፍሴ ከሥጋ እስክትል ላይ እርዳት የተበላሸች የወይን ቦታ ስለ መልካም ፍሬ ፈንታም እርኩስ ፈቃዴና ኃጢአቴ የሰለጠኑባትን አርማት ኮትኩታት። ጌታዬ ሆይ፣ ወደ መመቸቴ ፈቃድ አታግባኝ፣ ፍርድህንም ፈርቼ ነፍሴን ከፊተ ጥያታ አለው። አቤቱ ከይቅርታ ለምመፀወት ድሃ እዘንልኝ፣ ከርኅራ የትሩፋት የምለምን ችግረኛህንም አታሳፍረኝ። በበደሌና በኃጢአት የመታደስ እኔ ወራዳ ድሃነኝና በካህሊነትህ ከኃጢአት ድፋን ፀኝ ስምህን ለሚወዱ ለባሮች ባዘጋጀኸው በንስሐን ባጠበኝ። አቤቱ ሐፍረቴንና ሐሳሬን ሰውራት በፍጥረቱ በምትፈርድበት ጊዜ የናዝሬቱ ኢየሱስ ክርስቶስ ሆይ ልመናዬን ስማኝ። ፈጣሪ ሆይ ፊትህን ከልመናዬ አትመልስ፣ ልቅሶዬን ተቀበል፣ እንባዬንም አታሳፍር። እኔ ጥገኛህ ነኝና ጌታዬ ሆይ ስለ ኃጢአቴ ብዛት እገዛልሃለሁ። ጌታዬ ሆይ እስከ ዘመኔም ፍጻሜ ክቡር ስምህን አመሰግናለሁ። ኪሩቤል ሱራፌልም፣ የመላእክትም ሠራዊት ሁሉ አንተን ያመሰግናሉ። ለዘላዓለሙ አሜን። በእውነት ይደረግልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለችውን፣ ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን